ጠቅላይ ሚኒስትር ዶክተር አብይ አህመድ ከሐኪሞች ጋር በነበራቸው ውይይት ላይ ከፍተኛ ክርክርና ከፍተኛ የሀሳብ ሙግት እንዳቀረበ አንድ ሐኪም የወጡት መረጃዎች ያሳያሉ። በባርነት ውስጥ አለው ብሎ የሚያምን ሐኪም ይዘን ስለ ሕክምና ጥራት ልናወራ እንችላለን? የሐኪሞች ጉዳይ እንደምታወቀው በሀገር ደረጃ ከፍተኛ ችግር ውስጥ ነን ያለነው። እርካታ የቤት ክራይ ካልከፈለ እርካታ፣ ትራንስፖርት ካልቻለ እርካታ፣ የተማሪ የልጆችን ኢኮኖሚና ወጪ የትምህርት ቤት ክፍያን ካልሸፈነ እርካታ ታዲያ ለእኔ ምን ሆኖ እርካታ በማለትም ሀኪሞች ጥያቄ ማንሳታቸው አሁንም ደግሞም አምርሮ የሚጠይቁበት ሁኔታም ነው ላይ ያሉት። ታዲያስ ጠቅላይ ሚኒስትር ዶክተር አብይ አህመድን አንድ በጥያቄ የጠየቀው ዶክተር ጠቅላይ ሚኒስትር አብይ አህመድ ምን ከማለታቸው የተነሳ ነው የጠየቀው በሚሉት ዙሪያ ጠቅላይ ሚኒስትር አብይ አህመድ እንዲስሉ ተናግሮ ነበር። ኢትዮጵያ ውስጥ ሲጀመር ሕክምና የለም፣ ሲጀመር ሐኪም የለም አስር ሺ ኮያ የጠቅላይ ሚኒስትር አብይ አህመድ ንግግር ላይ በርካቶችም እንደተረዱት አሁንም ትግሮቻችን የምፈቱ ሳይሆኑ አሁንም ጠቅላዩ ሳት ዙሪያ እንጂ እኛ የጠየቅነው ነው ጥያቄ፣ አልተመለሰለንም፣ በማለትም ነው ዛሬም ከፍተኛ ጥያቄ እያቀረቡ ያሉት ካልሆነ ወደ አድማ እነዳለን ማለታቸው የምታወስ ነው። ታዲያ እንደ ባርነት ወይም ለባርነት አደለም እየተማርን ያለነው ተመርቀን ደግሞ ባሪያ ለመሆን አደለም ስለዚህ በሙያችን የምንሰራውን የምናቀርበውን አገልግሎት በአግባቡ፣ ለእኛ ደግሞ መከፈል ያለበትን ለአገልግሎታችን ዋጋ ማግኘት አለብን፣ በማለትም ነው ጥያቄ ያቀረበው ይህ የጤና ባለሙያ። ህዝብ ጥራት ያለው ህክምና ይላል ከየት ይመጣል? ጥራት ያለው ህክምና፣ ሳትስፋይስ ያልሆነ ሐኪም በባርነት ውስጥ አለ ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን? በፈጣሪ በታች ሰውን ያድናል ተብሎም የሚታወቀው ዶክተር ነው። እንደምታወቀው እንግዲህ ዶክተሮች ወደ ህክምና ወደ ስራ ቦታ እንገባም ካሉ ሌላ ከፍተኛ መዘዝ ይዞ እንደመጣት ጭምርም ነው። ምክንያቱም በርካቶች በኮማና በተለያዩ ከባባድ በሽታ ውስጥ የሚገኙት የዶክተር እርዳታ በየሰከንዱ በየማይክሮ ሰከንዱ ማለት ይቻላል የሚፈልጉት አሉ። ስለዚህ በጣም መስተካከል እንዳለበት ጭምርም ነው በርካቶቹ ሀሳባቸውን እያቀረቡ ያሉት። ሚኪንኝ ከሚኪታቦርን ፎንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።